አማር ኢብኑ ያሲር ነቢዩ ሰለላሁ አለይሂ ወሰለም ወደ ተከታዩ አለም ከተሻገሩ በኋላ ጅብጆ አልተቋረጠም፣ ቀጥሏል። ሙስሊሞች ከፋሪሳውያንና ከሮማውያን እንዲሁም በአቡበክር ረዲአላሁ አንሁ ጊዜ በተነሳው አፈንጋጮች ላይ በተደረገ ጦርነት አማር ግንባር ቀደም ተሰላፊ ነበረ። አሚረል ሙእሚኒን ዑመር ብኑል ኸጣብ ረዲላሁ አንሁ ለተለያዩ ከተሞችና አውራጃዎች አስተዳዳሪ ሲመርጡ በአማር ኢብኑ ያሲር ላይ ትኩረት መጣላቸው አይቀሬ ነበር። በመሆኑ ለኩፋ አስተዳዳሪ ያደረጉት አብዱላህ ኢብኑ መስዑድን ደግሞ የበይተል ማል ገዥ አድርገውታል። በኩፋ ለኩፋ ነዋሪዎች ዑመር ረዲየላሁ አንሁ የሚከተለውን ደብዳቤ ጻፉ። እኔ አማር ኢብኑ ያሲርን በመሪነት ልኬዋለሁ። ኢብኑ መስዑድ ደግሞ አስተማሪና የግምጃ ቤት ኃላፊ እንዲሆን አድርጌዋለሁ። ሁለቱም ምርት ሰዎች ናቸው። የሙሐመድ ሰለላሁ ዐለይሂ ወሰለም ሶሃቦችና የበድር ጦርነት ተሰላፊዎች ናቸው። አማር በኩፋ ፍትሐዊ መስተዳድር እንዲሰፍን በማድረግ አግባብነት የሌለው ብልጽግናን የሚመኙ የገንዘብ ሰዎችን መፈናፈኛ ተዋል። በራሱ ላይ ከተሰነዘሩ አስተያየቶች አንዱ ስልጣን መተናነስን ወይንም ተዋዶን የአላህ ፍራቻና ለቁስ ደንታ የለሽነትን ጨምሮለታል። ኢብኑ አቢ ሁዘይፋ እንዳለው አማር በኩፍ አስተዳዳሪ ቢሆንም በገበያ የቤት ወጪ ገዝቶ በገመድ አስሮ በጀርባው ላይ ተሸክሞ ወደ ቤቱ ሲሄድ ተመልክቻለሁ ብሏል። አንድ ጋጥ ወጥ ግለሰብ በአንድ ወቅት አንተ ጆሮ ቆራጣ አለው። የአማር ጆሮ ከአፈንጋጮች ጋር በየማማ በተደረገው ጦርነት በመጠኑ ተቆርጣ ነበረ። ግና ሊያስርና ሌላ እርምጃ ለመውሰድ የሚችለው አስተዳዳሪ ለዚህ ሰው የሰጠው ምላሽ ድንቅ ነበር። የሰደብከው ጆሮ ምርጥ ጆሮ እኮ ነው በአላህ መንገድ ላይ በተደረገ ፍልሜ ተቆረጠ ነው አለው። አዎ ሙሰይ ለመተል ከዛብን ነብይ ነኝ ብሎ በተነሳበት ወቅት በኢማማ አውደውጊያ እልህ አስጨራሽ ፍልም ያነበረ አማሪ ሙስሊሞችን ኃይል በበታተል ላይ እንዳለ ተመለከተ። ውጥረት ሰፈነ። በዚያው ወቅት ነበር አብደላህ ኢብኑ ዑመር እንደዘገቡት አማር ልዩ ቅስቀሳ በማድረግ የሙስሊሞችን ኃይል ከጥፋት ያዳነው። በኢማማ ጦርነት አማር ኢብኑ ያስርን ተመልክቻለሁ ኮረብታ ላይ በመውጣት በከፍተኛ ድምጽ ህዝበ ሙስሊሙ ሆይ፣ ለመሆኑ ከጀነትን የምትሻሹት? እኔ አማር ኢብኑ ያሲር ነኝ፣ ወደ እኔ ተሰባሰቡ አለ። ወደ እርሱ ተመለከትኩ፣ ጆሮ ተቆርጧል፣ ከፍተኛ ቁስለት ይስተዋልበታል። እርሱ ግን ጅብዶ የተሞላበት ተጋድሎ በማድረግ ላይ ነበረ። ሁዘይፋ ኢብኑ አልየማን በጣረሙት ላይ እያለ በዙሪያ የነበሩ ሰዎች ሰዎች ቅራኔ ውስጥ ሲገቡ በምን ትመክራቸዋለህ? አሉት አደራ ከሱመያ ልጅ ጎን ተሰለፉ። እርሱ እስከ እለተ ሞቱ ድረስ ሐቅን አይለቅም። አው እውነት ነው፣ አማር ባለበት እውነት አለ። የዚህ አባባል እውነትን የሚያሳይ አንድ ክስተት አለ። ወቅቱ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ገና በመዲና ከተማ መኖር እንደጀመሩ ነው። ህዝበ ሙስሊሙ የመልክተኛው ሰለላሁ ዐለይሂ ወሰለም መኖሪያ ቤት እና መስጂድ ለመገንባት በዝግጅት ላይ ነበረ። በሁሉም ሰው ፊት ላይ ደስታ ይነበባል። አላህ ሰላም ስላጎናጸፋቸው ምስጋናቸውን ሲያቀርቡ ይስተዋላሉ። ከፊሉ ውሃ ያመላልሳል፣ ከፊሉ ግንቡን ይገነባል፣ ከፊሉ ድንጋይ ያቀርባል። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እየሰሩ እኛ ልንቀመጥ አይገባም። ህይወት የመጪው ዓለም ህይወት ነው። አላህ ሆይ አንሷሮችንም ሆነ ሙጃሂዶችን ማራቸው። መስጊድን የሚገነቡና የሚያስቡ አማኞች ናቸው የሚሉ መዝሙሮች፣ ነሽዳዎች ከፍ ባለ ድምጽ እያሰሙ ስራቸውን በትጋት ቀጥለዋል። ነብዩ ሰለላሁ ዐለይሂ ወሰለም ጓዶቻቸውን አስቸጋሪ ጉድጓድ ውስጥ ስራ ሲያጋጥሟቸው እየተዘዋወሩ እገዛ ሲያደርጉና አፈር ድንጋይ ሲሸከሙ ተስተውለዋል። አማሪ ኢብኑ ያሲር ትላልቅ ድንጋዮችን እየተሸከመ በማቅረብ ላይ ነበረ። መልክተኛው ሰለላሁ ዐለይሂ ወሰለም ተጠጉት። በእዝነት ዓይን እየተመለከቱት በአቧራ የተሸፈነውን ጸጉሩን አበሱለት። ሶሃቦች እየሰሙት እንዲህ አሉ፣ የሱመያ ልጅ እንዴት ያሳዝናል! ጠማማ አንጃ እንጂ አይትገለውም። የሆነ ጊዜ አማር በስራ ላይ እያለ ከበላዩ የነበረ ግድግዳ ፈርሶ ወደቀበት። ይድናል ያለ ሰው አልነበረም። እንደውም የሞተ የመሰላችሁ ሰዎች ነበሩ። ለመልክተኛው ሰለላሁ ዐለይሂ ወሰለም በቦታው ላልነበሩ ሰዎች አስደንጋጩን ዜና አሰሟቸው። መልክተኛው ሰለላሁ ዐለይሂ ወሰለም ግን በተረጋጋ መንፈስ የለም አማር አልሞተም፣ አማርን የሚገለው አማጺና ጣማማንጃ ነው። ይህች አማጺና ጣማማንጃ የተባለችው የትኛዋ ነች? ወቅቱ መቼ ይሆን ቦታውስ? አማር በሁኔታው አልተደናግጠም፣ በአፈንጋጮቹ እጅ እንደሚጠፋ ተረድቷል። ዛሬም ሆነ ነገር ለመስዋዕትነት ዝግጁ ነው። ሻሂድነት የሚናፍቀው እንጂ የሚያስደነብረው አይደለም። ለመሞት ራሱን ያጨ የተዘጋጀ ሰው ነበር። ጊዜና ዓመታት አለፉ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና የአቡበክር ረዲየላሁ አንሁ የቅርብ ረዳት ታዛዥ ሆኖ አገልግሏል። ዑመር ረዲየላሁ አንሁ ሲተኩም ተመሳሳይ ጅጉዱ ፈጽሟል። በኡስማን ኢብኑ አፋን ረዲየላሁ አንሁ ዘመነ መንግስት ዑመርን ረዲየላሁ አንሁ ያስገደሉ ወገኖች በመላው የኢስላም ዓለም ሴራቸውን በማስፋፋት የሙስሊሙን መስተዳድር ማናወጥ ጀመሩ በመጨረሻም ዑስማን ኢብኑ አፋን ረዲአላሁ አንሁ በግፍ ተገደሉ ዘመዳቸው ማዓውያ የዑስማን እንደምበቀላለው ከሊፋነት ይገባኛል በማለት አሊ ኢብኑ አቡ ጣሊብ ረዲአላሁ አንሁ መሞገት ጀመረ ሙስሊሞች ለፊትና ተጋለጡ ከሌሎች ከእንዲህ አይነት ቅራኔ ራሳቸውን በማግለል በቤታቸው ተወሰኑ የኢብን ዑመር አቋም ይህ ነበር። ወደ ሶላት በማለት የተጣራ እንቀበለዋለሁ። ወደ ድልን በማለት የተጣራ እንቀበለዋለሁ። ሙስሊም ወንድምን ለመጋደልና ገንዘቡን ለመዝረፍን እያለ የሚጠራውን ግን አልቀበለውም። ከፊሎቹ ሎቹ መዓውያ ጎን ተሰለፉ። ሌሎቹ ግን በህጋዊ ኸሊፋ በዓሊ ኢብኑ አቢጣሊብ ረዲየላሁ አንሁ ዙሪያ ተሰለፉ። አማርስ በየትኛው ቦታ የሚሰለፍ ይመስላችኋል? በአማር መመሪያ ተመሩ። ህያዊ ትእዛዝ የተሰጠው አማር ከማን ጋር ይወግን ይሆን? አማር በጠላትነት ያየ አላህ ጠላት ያደርገዋል የተባለለት አማር ማንን ይደግፍ ይሆን? አው አማር እውነትን ለመርዳት ከኢስላም ጋር ያለውን ቃል ኪዳን ለመሙላት ሲል የተሰለፈው ከአሊ ኢብኑ አቢጣሊብ ረዲየላሁ አንሁ ጎን ነበረ። አሊይ ረዲየላሁ አንሁ ኸሊፋ እንዲሆኑ የአብዛኛው ሙስሊም ድምፅ ያገኙ ቃል ኪዳንም የተገባላችሁ መሪ ናቸው። አሊ ረዲየላሁ አንሁ ከልጅነታችሁ ጀምሮ ለበርካታ ዓመታት ታማኝ የኢስላም አገልጋይ እና የነቢዩ ሰለላሁ ዐለይሂ ወሰለም የቅርብ ረዳት ነበሩ። ሃሩን ለሙሳ ቅርብ እንደነበረው ሁሉ አሊ ረዲየላሁ አንሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቅርብ ነበሩ። ደረጃቸውም ከዚሁ አኳያ የሚነጻጸር ነው። ከሙሳና ከሃሩን እውነት ባለበት ሁሉ የሚገኘው አማር በወቅቱ ሀቅን ይዘው የተነሱትን ኢማም አሊ ረዲያላሁ አንሁ እንጂ ሌሎች ያለመሆናቸውን በመገንዘብ ከጎናቸው ሊሰለፉ በቅቷል። አሊ ረዲያላሁ አንሁ አማር ከጎናቸው መሰለፉን እንደተገነዘቡ እጅግ ተደሰቱ። በሀቅ ላይ ያሉ መሆናቸው ይበልጥ አረጋገጡ። አስፈሪው ቀን ደረሰ። የውመ ሲፈን በመባል ይታወቃል። ሁለት ኃይላት ተፋጠጡ። ዓሊ ረዲየላሁ አንሁ ጦራቸውን ይዘው ወጥተዋል። በወቅቱ የ93 ዓመት አዛውንት የነበረው አማር ኢብኑ ያሲር ከእርሳቸው ጎን ተሰልፎ ለመዋጋት ወደ አውደ ውጊያው ተገኝቷል። የሚገርም ነው፣ በ93 ዓመቱ እጅግ ጉልበትና ኃይል በሚፈልግ ጦርነት መሳተፉ። ገና ለእውነት ሲባል መዋደቅ እንዳለበት የሚያምን ሰው በመሆኑ የ30 ዓመት ጎልማስ ካለው የውጊያ ብቃት ባለመተናነስ ሁኔታ መፋለም ችሏል። ግና አማር ጦርነቱን ከመጀመሩ በፊት መልክተኛው ሰለ ላሁ ዐለይሂ ወሰለም ካለፉ ጀምሮ በተደጋጋሚ የሚሰሙ ዱዓ አሰማ፣ አዑዙ ቢላሂ ሚናል ፊትና። በመቀጠልም ወገኖችን እንዲህ ሲል መከራቸው፣ ወገኖቼ ሆይ እነኚህ የዑስማን እንደም ተበቃዮች ነን የሚሉ ወገኖች ከኛ ጋር በመሆኑ ወጓቸው። በአላህ ስም ላለው እነኚህ ሰዎች አላማቸው የዑስማን እንደመበቀል አይደለም። ነገር ግን የዚህችን አለም ጣዕም ቀምሰዋል፣ ስልጣንን አይተዋል። እውነቱ ግን እነርሱ የሚሉት አይደለም። እነኚህ ሰዎች ለኢስላም ቀዳሚ አማንያን አይደሉም። ይህ ቢሆን ኖሮ ምእመናንን ሊታዘዙ በተገባ ነበር። በሙስሊሞች ላይ የመንገስ መከተል የላቸውም። ልባቸው እውነትን ለመከተል የሚያስችል የአላህ ፍራቻ ያደረበት አይደለም። ግና እነኛ አጀንዳዎች የዋ ሰዎችን የኡስማንን በግፍ መገደል የምንቃወምነን በማለት ሊያሳስቱን ይሞክራሉ። የሚሹት ግን አምባገነንነትና ፈላጭ ቆራጭ መንግስት መሆን ነው። አማር ንግግሩን በመግታት ኢስላማዊ ባንዲራ በእጁ ያዘ፣ ከፍ አድርጎ አውለበለበው። ድምፁን ይበልጥ ከፍ በማድረግ ነፍሴ በእጁ በሆነችው ጌታ ምላለው፣ በዚህ ባንዲራ ከአላህ መልክተኛ ሶለላሁ ዐለይሂ ወሰለም ጋር በመሆን ጠላቶቻችንን ተዋግቻለሁ። ዛሬ የምንሆነው ይችን ባንዲራ ይዤ እነኚህ ወገኖቼን እዋጋለሁ። ነፍሴ በእጁ በሆነችው ጌታ እምላለሁ። እነኚህ አጀንዳዎች ቢዋጉና ቢያሸንፉ እንኳን በእውነት ላይ ያለን መሆናቸውን፣ እነርሱ ደግሞ ሀሰት ላይ መሆናቸውን ቅንጣት ያህል አልጠራጠርም። በአማር ንግግር በርካታ ሰዎች በመማረካቸው ከእርሱ ጎን ተሰልፎ ይንቆራድዳሉ። በንግግሩም ሀቅነትን በሚገባ አምነውበታል። አቡ አብዱራህማን አሱለሚ እንዲህ ብለዋል። ከአልይ ጎን በመሆን በሲፈን ጦርነት ተዋግቻለሁ። ሰዎች አማር በሄደበት በመከተል በማጀብ ልክ እንደ ባንዲራ አብረው ሲፋለሙ ነበር። አማርም የዚህ ጦርነት ሰማዕት እንደሚሆን ተሰምቶታል። የነቢዩ ሰለላሁ ዐለይሂ ወሰለም ትንቢትም በጆሮ ያቃጭላል። አማርን የተሳሳተች ጠማማ ማንጃ ትገለዋለች። በመሆኑም ድምጹን ከፍ በማድረግ በዛሬው ዕለት ሙሐመድንና ሰለላሁ ዐለይሂ ወሰለም ሷሃቦችን አገኛቸዋለሁ። በመቀጠልም ሙአውያ በተለይ ከሱ ነገድ በኒ ኡመያ የተመለመሉ ወታደሮችን በስነ ግጥም የተዋበ ማሳሰቢያ ሰጣቸው። ትላንት በቁርአን መሰረታዊ መመሪያ ስንል ተጋርለናቸኋል። ዛሬ ደግሞ ለትርጓሚውና ህልውናው ስንል እንጋደላቸዋለን። የዚህ አባባል ትርጓሚ የሚከተለው ነው። እንደ አማር ኢስላምን ቀድሞ የተቀበሉ ጀግኖችና ገና ቁርአንን በተናጥል በመውረድ ላይ እያለ በአቡ ሱፊያን የሚመራው የበኒ ኡመያ ነገድ አብላጭ አባላት ተፋልመዋል። አቡ ሱፊያን የበኒ ኡመያ ጉሳ አባል የሽርክ ጦር መሪ ነበር። ሙአውያ ደግሞ የዚህ ግለሰብ ልጅ ነው። እናቶ ሂንድ ቢንት ኡትባህ ነች። ሐምዛን በሽመቅ አስገድለው አለች። ትላንት የተገደሉለት የቁርአን እነኚህ ወገኖች በአላህ ያጋሩ ካሃዲዎች በመሆናቸው እንዲወጉ በግልጽ በማዘዛቸው ሲሆን ዛሬ ደግሞ ኢስላምን የተቀበሉ ቢሆኑም ቅሉ ቁርአን በግልጽ እንዲወጉ ባያዝም፣ አማር ግን እውነተውን የተመረኮዘና የቁርአንን ባህሪ በሚገባ ያገናዘበ እይታና ውሳኔ ላይ ደረሰ። የተዘረፈው እውነታ ቦታውን ያለቀቀ ሀቅ በሐሰተኞች አወናባጅነት የተዛነፈው ፍትህ በቦታው እስኪመለስ ድረስ መፋለም ግዴታ መሆኑን አምኖ ለሌሎች አሳመነ። ፊትና እስኪከስም መዋጋት የግድ መሆኑን አረጋግጧል። አዎ አማር እነዛን አማጽያውያንን የሚዋጋ ኢስላምን ስለዘነጉ ነው። ከኢስላም ጎዳና ስለተውናጨፉና መስመሩን ስለሳቱ ነው። ከቁርአን በማዘንበላቸው ነው። ትርጓሜውንና አስተምሮ ለእነርሱ በሚመቻችበት መልኩ በማቅረባቸው ነው። ትላንት ግን የተዋጋችው ቁርአንን በመካዳቸው ኢስላምን አንቀበልም ብለው በእብሪተኝነት በመነሳታቸው ነበር። እነሆ አማር የዘጠና ሶስት ዓመት አዛውንት ነው። በዚህ ፊልሚያ የህይወቱን የመጨረሻ ትምህርት ለኡሙ አስተላልፏል። ትላንት ለሐቅቀና መሆኑን እና መስዋዕትነትን በተቀደሰ ህይወቱ አሳልፏል። የሙዓዊያ ተዋጊዎች አማር አጠገብ መድረስ አልፈለጉም። ሆን ብለው ይሸሹ ነበረ። ይህንን አንበሳ ማን ደፍሬ ይሰንዝርበት? መቼም እውነት ላይ እንዳልሆኑ አላጡትም። የነቢዩ ሰለላሁ አለይሂ ወሰለም ትንቢት አሳስቧቸዋል። አማርን የሚገለው አንጃ ጠማማ ቡድን መሆኑን ነቢዩ ሰለላሁ አለይሂ ወሰለም ተንብየውታል። በመሆኑ እርሱን ገለው አንጃቸው የተተነበየው ጠማማ አንጃ መሆኑን በዙ ፊት ይፋ እንዳይሆን ሰግተዋል። አማር ግን ፍልሚያውን ቀጥሏል። ጊዜው ደረሰ። የሙአዊያ ተከታዮች አማርን ከመግደል ወደ ኋላ አላሉም። ማንነታቸው በማይታይ መልኩ አጋጣሚ ሲያገኙ ገደሉት። የሞአዊያ ጦር አባል የተወጣት ኢስላም ፋሪሳውያንና ሮማውያን በማባረር ከያዛቸው አካባቢዎች በመሆኑ ስለ ኢስላም ያላቸውን ግንዛቤ ገና ለጋ ነበር። በመሆኑም ለሀሰት ቅስቀሳ የተጋለጡ ነበሩ። ይህ ኺላፋ በመጀመሪያዎቹ ሙስሊሞች መካከል ቢሆን ኖሮ በቀላሉ መፍትሄ ያገኝ ነበረ። ዳሩ ግን ከላይ እንደተገለጸው ሙአውያም ቢሆን ኢስላምን የተቀበለው የኋላ ኋላ በመሆኑ የመጀመሪያ ሙስሊሞች የነበራቸውን ትዕግስትና ጥበብ የተላበሰ አልነበረም። በማግስቱ የአማር መገደል ዜና በመላው የሙስሊም ማህበረሰብ ዘንድ አስተጋባ። በመዲና የመጀመሪያ መስጂድ ሲገነባ በርካታ ሶሃቦች ባሉበት ነቢዩ ሰለላሁ አለይሂ ወሰለም የተናገሩት በሁሉም ሰው አእምሮ አቃጨለ። የሱመያ ልጅ ያሳዝናል፣ ጠማማ አንጃ ትገለዋለች። ሰዎች አማርን የገደለው የማዕውያ አንጃ መሆኑን አወቁ። ይህ ደግሞ ከአልይ ረዲ ላሁ አንሁ ደጋፊዎች ብርታት ሰጧቸዋል፣ እውነተኞች መሆናቸውን አረጋግጦላቸዋል። የ የሙአዊያ ደጋፊ የሆኑ ሰዎች ከአልይ ረዲ ላሁ አንሁ ከሁን ለመሰለፍ ተዘጋጁ። በሙአዊያ ላይ ጥርጣሪ ያደረባቸው ይህ በእንዲህ እንዳለ ሙአዊያ ደጋፊዎችን በመሰብሰብ አማር በአማጺ ሀይላት እንደሚገደል ነቢዩ ስለ ላሁ አሌ ሌ ሰለም መናገራቸው እውነት ነው። ግን አማር የገደለው ማን ነው? እርሱን የገደሉት ከእርሱ ሀገር የተነሱ ሰዎች ናቸው። በዚህ ሀሰት ትንታኔ ተሸብሮ የነበሩ ተከታዮችን አረጋጋቸው። ጦርነቱ ዳግም አንሰራራ። አማርን ኢማም አሊይ ረዲያላሁ አንሁ ወደ ደረታቸው አቅፈው ከተሰናበቱት በኋላ ስርዓተ ጸሎት ተደረገለት። በክብር እንዲቀበር ተደረገ። በደም ከተነከረ ልብሱ ጋር ነበር ያረፈው። ሙስሊሞች በመገረም በመካነ መቃብሩ ዙሪያ ተሰባስበዋል። ቀደም ሲል ሲናገር የነበረው ሁሉ ያስታውሳሉ። ዛሬ ሙሐመድና ሰለላሁ ዐለይሂ ወሰለም ሷቦችን አገኛቸዋለሁ። ለመሆኑ ተቀጣጥረው ነበርን? ቅዱስ ነፍስ ሷቦች እርስ በእርሳቸው ተጠያየቁ። አንዱ እንዲህ አለ ለጓደኛው፣ የአላህ መልክተኛ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር በመዲና ከተማ በመስጂድ ውስጥ ተቀምጠን ሳለ የነቢዩ ሰለላሁ ዐለይሂ ወሰለም ፊት በድንገት በደስታ ፈካ። በመቀጠልም ጀነት አማርን ተናፍቀዋለች ያሉበትን ቀን ታስታውሳለህ ብሉ ጠየቀው። አው አስታውሳለሁ አለ ሌሎች ሰዎች ይህንን የነቢዩ ሰለላሁ አለይሂ ወሰለም የምስራች ቃል ያስታውሳሉ አሊይ ሰልማንና ቢላል ተጠቃሾች ናቸው አው ጀነት አማር ናፋቂ ነበር አማር ግን የመጨረሻ ግዴታውን ሳይወጣ አልሄደም ኢአማንያንን በመፋለም ሰማዕት ሆኖ በዘጠና ሶስት ዓመቱ ወደ ናፈቀችው ሀገር ሄደ አማር ኢብኑ ያሲር ረዲየላሁ አንሁ!